ሰላም ሰላም፣ ውድና የተከበራችሁ የአዚ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ዛሬ መተናል። እንግዲህ በገለቴ ባልም ምክንያት ነው ዛሬ የሚመጣ ነው ማለት ነው። ስለሱ እንግዲህ ወጥቶ አስተያየት የሰጠውን እንግዲህ ሰምታችኋል ማለት ነው። እሱ ከተናገረው እሱ የሰጠውን መልስ በመከተል ብዙዎች የራሳቸውን ሀሳብ አስተያየት እየሰጡ ናቸው። እኔም እንደዛው የራሴን ሀሳብ ለመስጠት እየመጣው ነው። እንግዲህ አቶ ታደለ በተናገረው ማለት ነው። በእሷ በገለቴ ባል ላይ በተናገረው መሰረት ብዙዎች የራሳቸውን ሀሳብ አስተያየት ሲሰጡ ዘመቻ ከፍተዋል ማለት ነው። ወደሱ የወገኑ ሰዎች ይበዛሉ ማለት ነው። እና እኔ ግን ወደዳችሁም ጠላችሁም ልጅቷ አልዋሸችም። እሱ ነው የዋሸ። ለምንድን ነው ካላችሁ፣ እሱ የጠቀሰው ነገሮች የለም። እቤት ለምሳሌ እሷ አስራ አንድ ቤት ስትል እሱ ሁለት ቤትም ሶስት ቤትም አላለም። ይህን አክል አያክልም ያለ በደፈ ነው ማለት ነው። ሲቀጥል ደግሞ እሷ አንድ ባንድ የዋሸችው ነገር የለም። ነጭ ነጩን ነው። እሱ ግን ለማስተባበል እና ጥያቄው ላይ የተጠየቀው በጣም ረጅም ሰዓት ያወራው ስለ ራሱ ስለ ማንነቱ ምናምን ምናምን እንጂ ስለዚህ አይደለም። እና ለእኔ አልተመቸኝም። ትክክለኛ መልስ ነው ብዬ አላስብም ማለት ነው። ሲቀጥል ደግሞ በሽምግልናም ከሆነ ደስ ብሎኛል ደስ ብሎኝ ይቀበላለሁ፣ ሽምግልናም ከሆነ ብሏል። ኦኬ ይሄ አሪፍ ነው። ሽምግልናው ምንም ማለት አይደለም። ግን ስለ መኪናዎቹም ደግሞ እሱ ምንድን ነው ያለ እያቀያየረን እንደዚህ እያደረገን ነው እንጂ አምስት መኪና በአንድ ላይ ቁሙ አይደለም ብሏል። በሚታወቅ ሰው ተሽጧል፣ እሷም ታውቃለች፣ እሷ ናት ያሻሻጠች ብሏል። ይሁን እንጂ ግን እሷ እኔ በአጠቃላይ እሷ አላወሸችም ነው የምለው፣ ወደዳችሁም ጠላችሁ ማለት ነው። ለምንድን ነው ካላችሁ ብዙ ነገር አስተውያለሁ። ና የሴፉ ጥያቄ ራሱ ቀጥታ ቀጥታውን ሲጠይቀው ሰው የቆየው ሌላ ሌላ ነገር ነው እና አነጋገሩ ትክክለኛ ሳይሆን የሚናገረው በቀጥታ አይደለም። ለምሳሌ አስር መኪና አማና አምስት መኪና አይደለም ሲል ስንት መኪና ነው ያላችሁ ብሎ ሲለው ሁለት ከሆነ ሁለት፣ ሶስት ከሆነ ሶስት ነው ማለት ነበረበት። ግን እንዲህ ነበር እንዲህ ተሸጠ፣ እንዲህ ነበር እንዲህ ተሸጠ እያለ በዛ በዚህ ብሎ ነው ሾልኮ ወጣ። ስለ ቤቱ ደግሞ ይሄን አክል ቤት ነው ብሎም አልተናገረም። እሷ ግን እስካለበት ድረስ ሀያት እንዳላት ለእናቱም። ሁለተኛ ደግሞ እኔ ደግሞ ለእናቱ አድርግ ያለው ያለው ሲጀመር፣ እሱ ብር ኬታ መጣ የላዳ ሹፌር እንደሆነ ነው እሱም ተናግሯል። ብር የለውም ለእናቱ ውስጥ በሁለት መቶ ሺ ብር ሰርፕራይዝ አድርገናት ነው ኮንዶሚኒየም ብሎን ያወራ። እሷ ግን ኮንዶሚኒየም አላለችም አደለ ለእናቱ የሰጠችው ቤት ኮንዶሚኒየም አይደለም። እሱ ጣ ደርሶ ነው ምናምን ኮንዶሚኒየም ምናምን አለ እሱ ያለው እና እሷ ያለው አይገናኙም። ስለዚህ እኔ እሷ የዋሸች አይመስለኝም። እሷ አትዋሽም፣ ንጹሕ ናት። ትክክለኛውን ነው እየተናገረች ያለችው ማለት ነው። እና እኔ አሁንም እንደገና ቤት ቢታይላቸው ማለት በሽማግሌም ሆነ ሐቅ ሐቁ ነጭ ነጩ። እሺ እሷ ደግሞ ምን አለች? ሽማግሌ ተሰጥቶናል ተሽጦ በሱ አካውንት ገብቷል ተባለ። አካውንቴ ገብቷል ሲባል ሄድን ሄደን እስኬታ አለ ገባው ሲባል መልስ የለም ብላ ነው የተናገረችው። እና እኔ ብትወዱ በጠሉ ደጋግሜ የምለው ነገር እሷ አልዋሸችም። እሱ ነው አፉ ቀላጤ ነው በጣም እና ደግሞ የተደብድብ ያለው አለ የተደበደበው እንግዲህ ማን እንዳስደበደበው አይታወቅም። መደብደቡ ራቁቶን ምናምን ፎቶ ሁሉ ተለቆ አይተናል ማለት ነው። እና እሷ እንዳስደበደበችው ጥርሴም ወልቋል፣ ጥርሴን ሁሉ አውልቀውኛለ ብሏል ማለት ነው። ጥርሱን ደግሞ ማን ነው ያወለቀው? እንግዲህ እሱ የሚለው በሰው አስደበደበችኝ ነው እያለ ያለው፣ እሷ ደግሞ እንደዚህ እያሳደደኝ ነው ትላለች። እና እኛ የቱን ነው የምናምነው? እውነት እሷ ይሄን የምታደርግ ይመስላችኋል? እኔ እሷን አላምንም። እሱ ግን ሊያደርግ ይችላል። አነጋገሩ ራሱ በጣም እንትን ብሎ ነው የመጣ በጨዋ መልክ ምናምን ራሱን ጥሩ ለማድረግ ነው እየመጣና እዚህ ጋር የቀረበው አነጋገሩ በደንብ አስቦበት ህዝቡ ምስሉ ላይ እንደተነሳ ስላየ እንደዛ ነው የመጣና ሰውን ለማባበል የመጣበት ምክንያት ነው ለማስመሰል። እንጂ እውነት ያለው እሱ ጋር ሳይሆን እሷ ጋር ነው። ያለ የሌላትን ነገር አትዋሽም። አብይ ማነው? አብይ ሳይሆን ጠቅላይ ሚኒስትር መለስ ዜናዊ በሽልማት የሰጡኝ ቤት ነው ብላለች። እሱ ደግሞ ከመንግስት ኮንዶሚኒየም እጣ የደረሰ ነው ብሏል። ይሄን ነገር እንዴት ታዩታላችሁ? እሷ ደግሞ ለነቀነን እንሳም ሲሰጥ ለሁሉም ሲሰጥ የተሰጠኝ ቤት ነው። አሁን የታደለ እናት ያሉበት ቤት እኔ እሱን አሳድሼ ሁሉን ነገር አስተካክያ ሳምሬ ሌላ ቤት እናቱም ቁጭ በይ ብዬ አልኳት ነው ያለችው። ሲኒ እንኳን ሳትይዝ ነው ኑ ዝም ብለው ብቻ ብዬ ሁሉን ነገር አድርጌ አሟልቼ እናቷን እንደዚህ ያደረግኩ ብላለች። እሱ ደግሞ ለእሷ እናት ይሄን አድርግ ያለው ብሏል። ለእሷ እናት እሱ አደረገ ማለት አይቻልም፣ ብር የለውም። በእሷ ብር ነው አብሯት ስላለ ብቻ አብሮ ስለቆመ ባል ስለተባለ ብቻ በእሷ ገንዘብ ነው ቢደረግም ይሄ ከእውነት የራቀ ነገር ነው እሱ የተናገረው። እኔም ለእናቱ አድርጌ ያለው እሷ ለእናት ያድርጋለች በፍጹም። እሱ ብርኬታ መጣና ነው ቤላ ቤት ገዝቶ ለእናቱ፣ ለእህቷ በእኔ ስም የተገዛ መሬት በእሱ ስምማ እዛ የገጠር ቤት አይደለም። አስራ አንድ ቤት ሙሉ እኮ በእምነት በየዋህነት ኮ ነው ሙሉ እክልና ባሌ ነው የትማ ሄድም አይክደኝም የእኔ ነው ብላ ኮ ነው አሳልፋ እየሰጠች ማለት ነው ስለዚህ እሷ የዋሸችበት ነገር የለም። አስተውሉና አሁን ሁሉም ሰሷን እየሰደበ ነው። ገለቴ ውሸታም፣ ገለቴ ዋሸች፣ ሰውን በዚህ ልክ ምናምን እያሉ ነው ብዙዎች የሚሉ አሉ። በፍጹም አልዋሸችም። እዚህ ጋ እውነትን በደንብ ካስተዋላችሁ፣ እርግጥን ካስተዋላችሁ፣ እሷ ጋር ውሸት የለም። ጓደኞቿም አብረዋትያን ቤትም እንደተሰጣትም ሁሉን ነገር በስነ ስርዓት ነው የምታስቀምጠው ሁለተኛ የጸበሉንም ያለችውንም ደብዳቤውንም ምንም አልዋሸችም። ይሄም ትክክል ነው ብሏል። እና እሷ ከተናገረችው ይሄን ነገር ዋሽታለች የሚለው ነገር የለም። ሰውየው ምንድን ነው ያለ መኪና የሚለው ይሄ ሁሉ መኪና እንዳልሆነ፣ ቤት ይሄ ሁሉ ቤት እንዳልሆነ እሷ ያለችው ከየትስ አመጣችው እንደዚህ ምናምን እያለ ብዙ ነገር እንትን እያለ ነው። ስለዚህ ቤት ለእህቷ በኔ ስም ተገዝቶ በእሷ በሱ ስማማ አይደለም የእህቷንና ያ የእህትዮ ቤት የተባለው ለእህትዮ መሬት ገዝተ ሰጥተናል። ከእናቷ ጎን እንድትቀመጥ ሻሸመኔ ላይ ያለው እሱ ሁሉ ያን መሬት ማለት ነው። በእሷ ገንዘብ የተገዛ ነው። ሀቅ ካወራ እሱ ኬታ መጣ እስኪ ሄን መጣ ብሎ የሚሰራው ስራ የለም። ደሞዝተኛ አይደለም። የሚሰራው ታክሲ የላዳ ሹፌር ነው። የሚተዳደረው በዛ ነበረ። እሷ ናት ከዛ ከላዳ ሹፌር ከዱቄት ከአመድ አንስታ ሰው እያደረገችው፣ እሷ ሰው ባደረገችው ነው መልሶ እሷን እየበላት ያለ። ስለዚህ ብታስተውሉ ላለው ቤተሰብ የእውነቴ ነው ምለው ና እኔ እንደተሰማኝ ና እንደታየኝ ከሆነ እሷ ጋር ምንም የለም። ራሷን ራሱ የገለጸችበት በጣም በምስኪንነት በዋህነት ነው። እኔ መጽሐፍና ማንበብ ራሱ አልችልም ነበረ፣ አማርኛ ራሷ አላቅም ነበረ። እኔ እሱን ብቻ ነው ማቀው እዚህ ተምሬ ነው ሁሉ ነገር የተለማመድኩት። ስለዚህ እኔ በየዋህነት ሁሉን ነገር ለሱ ኃላፊነት ውክልና ሰጥቼው ነው ሙሉ ውክልና። አያችሁ፣ ይሄን አክል እምነት እሷ ስትጥል እምነቱን እየበላ እሱ ብዙ ነገር ሊያደርጋት የነበረ፣ እሱ መልሶ ደግሞ አሁን እዚህ ጋር ሰው ለመስበል ይሄን አሁን እንደዚያ አፉን ቅልስልስ አድርጎ መልካም ነገር ተናግሮ ጥሩ ሰው መስሎ እየመጣው እሱ ብልጥ ስለሆነ ነው። ይሄን ማወቅ አለባችሁ። እሱ እዚህ ጋር እንደዚህ ስለተናገረ፣ አቤት እርጋታው ምናምን፣ ኮሜንት ላይ አይቻለሁ። ገለቴ ዋሽች ገለቴ እንደዚህ አትበሉ። እሷ ዋሽት አይደለም። ስለዚህ ቢያንስ መኪናው እቤትም አለ የሚባለው ነገር ሁሉ ነገር እውነቱ እንዲወጣላት ብንተባበር፣ ፍትሕ ብለን ለእሷ አሁንም ይሄ ነገር የእሱም የሰውየውም ሀቅ የእሷም ሀቅ ይውጣ። እና ይሄ የእሱ ገንዘብ አምስት ሳንቲም እሷ ጋር ያለ አይመስልም ይዋሻል የእሷ ነው እሱ ጋር ያለው እሱ እኮ ለእናቴ ሸጥኩ ባለው ቤት ውስጥ ነው እየኖረ ያለው ቤላ ቤት በእሷ ቤት በእሷ ንብረት ነው ሶስት ልጅ ወልዶ ከእናቱ ጋር ከእናቴ ጋር አንድ ቤት ነው የምንኖር ብሏል እናቴ ሚስቴም ማለትም ሲጀመር የእናቱ አይደለም ቤቱ እኮ የገለቴ ነው ገለቴ ለእናቱ ተቀመጡበት ብላ የሰጠችውን ቤት በእናቱ ስም አዟዙሮ ለእናቴ ሸጥኩላት ብሎ በሁለት መቶ ሺ ብር ይሄን ሲስተም ሰርቶ እዚህ ጋ ሲስተሙን ማየት አለባችሁ። ከዛን እዛ ቤት ውስጥ ሌላ ሚስት አግብቶ ይሄን ቤት ኪያስኩ ብሎ እዛ ገባ። ይሄ መኪና ዶልፊን እጅ ላይ ያለ ያለውም በእሷ ብር ነው። እሱ ኬት አምጥቶ ምንም ስራ የለውም፣ ደሞዝ የለውም፣ ገቢ የለውም። የግል ነገር በእሷ ገንዘብ ነው ሁሉ ነገር የሚንቀሳቀሰው በእሷ ገንዘብ ሴት አማርጦ ሌላ ትዳር ይዞ እሷ መጎዳት የለባትም። ስለዚህ እንደ ሰው ቆም ብላችሁ አስቡና የእውነት ፍርድ ስጡ ልላችሁ ፈልጋለሁ። እኛ ፈራጅም አይደለንም ግን ትክክለኛውን ነገር ብታስተውሉ ብዙዎች እሷን መሳደብ፣ እሷ ላይ መውጣት የለባችሁም። እሷ በጣም የዋህና እውነትን ነው ይዛ ያለችው። እሷ ኮ ተጎዳች እንጂ አልተጠቀመችም። እዚህ ጋር ማስተዋል ያለባችሁ እሱ ግን ተጠቀመ። ትዳሩን ይዞ ሶስት አስቦበት ስለሆነ ሶስት ልጅ ወልዶ አስር አመት እንግዲህ እሷ ጋር ከተለያዩ ሰባት አመት ነው ተብሏል። በሰባት አመት ውስጥ ሶስት ልጆች ወልዶ ትዳር ይዞ ቁጭ ብሏል። አያችሁ ገንዘቧን ምንን ከሻጥ ካረገ በኋላ ወደ ራሱ ሁሉ ነገር ካዟዟረ በዘመዶቹን በምንም በቤተሰብ ብሎ ሻሽጦ ምን ብሎ ስሙን አዟዙሮ የውሸት ወደ ራሱ አድርጎ ነው ቁጭ አለ። በልቼ ጨርሸዋለሁ ብሏል። ይሄ ሁሉ ነገር ሲጠየቅ ነው ያለችው እሷ። እሱ ግን በልቼ ጨርሸዋለሁ ሰብ ምንም የላትም እያለ ነው ያለ ዚህ እሱ ጋር ነው ውሸት ያለው። ሀቅ ተናገሩ። ሴፉም አጠያየቅ ትክክል አይደለም። በሴፉም ቅሬታ አለብኝ። እሷ ያ ሁሉ እንደዛ እያለባቸው እውነት ስትናገር ይሄ እኮ በኮንፊደንስ ዘና እያለ ምናምን መልካም ነገሮችን የተናገረ ጥሩ ጥሩ ለመምሰል ስለዚህ ሰውዬው አስመሳይ ነው፣ ሌባ ነው። አሁንም ፍትህ ለገለቴ እንላለን። አሁንም